ዓለም ካርታ ላይ እንዲሰረዝ የተደረገው በሀገረ ጃፓን የሚገኘው ገዳዩ ስፍራ። ይህንን ቦታ ጃፓኖች ከልባቸው ይፈሩታል። መንግሥታቸው ሳይቀር ቦታውን ከርቀት ቆልፎ ማንም እንዳይገባበት ምልክትን አስቀምጧል። በርካታ ደፋር ነን ያሉና ጋዜጠኞች ለዘገባ ወደ ቦታው ቢገቡም ተመልሰው መውጣት ግን አልቻሉም። ታዲያ ይህ በሀገረ ጃፓን ተራሮች መካከል የሚገኘው አስፈሪ ስፍራ ሚስጥሩ ምንድን ነው? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ሀገረ ጃፓን ዓለም ላይ በርካታ ተራሮች ከሚገኙባቸው ሀገራት መካከል ዋነኛዋ ናት። ታዲያ ተራሮቹ ከመብዛታቸው እየተነሳ አንዱን የጃፓን መንደር ከሌላው ጋር ለማገናኘት ተራሮችን እየቦረቦሩ ትልልቅና አስፈሪ ዋሻዎችን ይገነባሉ። አንዳንዴ እነዚህ ዋሻዎች ከተገነቡ በኋላ ተጠቃሚ በማጣታቸው ለዘመናት ተረስተው ተዘግተው ይቀራሉ። በዚህም በውስጣቸው አስፈሪ ነገሮችን ተሸክመው እየኖሩ ይገኛል። ከነዚህ አስፈሪና ገዳይ ዋሻዎች መካከል ደግሞ ኢኑናኪ ዋሻ ይገኝበታል። ይህ ዋሻ የተገነባው ከዓለም ተነጥለው ይኖሩ የነበሩትን የኢኑናኪ ማህበረሰቦች ከተቀረው ዓለም ጋር ለማገናኘት ታስቦ ነው። የኢኑናኪ ማህበረሰቦች ከጥንት ጀምሮ አሁን ድረስ ከዓለም ተነጥለው የሚኖሩ ከውጭ ዓለም ጋር መቀላቀል የማይፈልጉ በባህላቸውም ከዓለም ወደ ኋላ የቀሩ አሁን ድረስ ሰዎችን እያረዱ ለሰይጣን የሚገብሩና የሰው ስጋ የሚመገቡ ማህበረሰቦች ናቸው። የዚህ አይነት ማህበረሰቦች ባደጉ ሀገራት ላይ ይኖራሉ ብሎ ማሰብ በእጅጉ ከባድ ነው። ወደዚህ ማህበረሰብ በስህተት የገባ ማንኛውም ሰው እንደ እንስሳ የሚታደንና ባሰቃቂ ሁኔታ የሚገደል ነው። በዚህ ስፍራ አሁን ድረስ ምንም አይነት የኔትወርክና የስልክ አገልግሎት የለም። በዚህ ምክንያትም ቦታው ከዓለም የተቆራረጠ ነው። የጃፓን መንግስት ይህንን ቦታ ስለማያስተዳድርና ማንም ስለማይገባ የገባ የትኛውም ሰው እዚህ ቦታ ላይ ምንም አይነት እርዳታን ማግኘት አይችልም። ኢኑናኪ የሚለው የዚህ መንደር ስም ትርጉሙ የሚያለቅስ ውሻ ማለት ነው። በዚህ መንደር ውስጥ በርካታ የሚያለቅሱ ውሾች ምስል ተቀርጾ ይገኛል። የሚያለቅሱ ውሾች የተደረጉበትን ምክንያት ተመራማሪዎቹ ሲናገሩም ታሪኩ የመጣው ከጥንት እንደሆነና በዚህ መንደር ይኖር የነበረ አንድ ሰው ውሻ እንደነበረው በአንድ ሌሊትም ሲሆን ውሻው እየጮህ አላስተኛ ሲለው በንዴት ውሻውን እንደገደለውና በዛው ምሽት ሰውየውና ቤተሰቦቹ በሙሉ በአሰቃቂ ሁኔታ ተገለው እንዳደሩ ይናገራሉ። ታዲያ የመንደሩ ሰዎች ማታ ውሻው ሲጮህ የነበረው የሰዎቹን ገዳይ አይቶ ባለቤቶቹን ለማንቃት እንደነበረና ባለቤቱ በንዴት ሕይወቱን ሊያተርፍ የነበረውን ውሻ እንደገደለው፣ በዚህም የመንደሩ ሕዝቦች ለውሻው ሐውልት እንዳቆሙና በዛው ልምድ ሆኖ እንደቀረ ይናገራሉ። ታዲያ ይህ ሴጣናዊ ቦታ እስከ 1975 ድረስ ከተቀረው ዓለም ቢነጠልም በ1975 ግን የጃፓን መንግስት ቦታውን ከተቀረው ዓለም ጋር ለማገናኘት ቦታውን ነጥሎ ያስቀረውን ግዙፍ ተራራ በመቦርቦር ኢኖናኪ መንደርን ከተቀረው የጃፓን ክፍል ጋር ቀላቅለውታል። ቢሆንም በዚህ ዋሻ ተጠቅመው ከውጩ ክፍል ጋር ለመቀላቀል የመንደሩ ሰዎች ፍላጎት አልነበራቸውም። ዋሻውም አገልግሎት ሳይሰጥ ለረጅም ዓመታት ቆየ። ታዲያ ከዓመታት በኋላ በዚህ ዋሻ ውስጥ አንድ ዓለምን ያስደነገጠ ብዙዎችን ያስለቀሰ ወንጀል ተሰራ። ጊዜው 1988 ዲሴምበር 7 ነው። የ20 ዓመቱ ወጣት ኡማያ ኮቺ ከስራ ወደ ቤቱ በሚመለስበት ወቅት ኢኑናኪ መንደር ራቅ ብሎ መኪናውን ያቆማል። ነገር ግን በዛው ቅጽበት አምስት ወጣት ልጆች መኪናውን ይከቡታል። ወዲያውም ወጣቱን ከመኪናው ጥተው በመዶሻና በመፍቻ ከመጠን በላይ ይደበድቡታል። በዚህም ኡማያ በእጅጉ ተጎርቶ ራሱን ይስታል። ታዲያ ወጣቶቹ በዚህ ልተውት አልፈለጉም። የሞተ መስሏቸው አካሉን ማንም እንዳያገኘው በአካባቢ የሚገኝ ግድብ ውስጥ ለመክተት ወሰኑ። ነገር ግን ሬሳው ተንሳፎ እንዳያጋልጣቸው በመፍራት አካሉን አቃጥለው ወደ አመድነት ለመቀየር ተስማሙ። በዚህም አካሉን ለማቃጠል ቦታ ሲፈልጉ ኢዮናኪን ዋሻ አገኙት። ወጣቱን ማያም ወደ ዋሻው ጎትተው በማስገባት ጋዝ አርከፍክፈው እንደ ችቦ ለኮሱት። ኡማያ ራሱን ከሳተበት ነቃ። ለማምለጥም ወደ ዋሻው ውስጥ ሮጠ። ቢሆንም ወጣቶቹ እየተከታተሉ ጋስ እያርከፈከፉ ተቃጥሎ ወደ አመድነት እንዲቀየር አደረጉት። ወዲያውንም አምስት ወጣቶች ቦታውን ለቀው ወደ ከተማ ሄዱ። ወደ መጠጥ ቤት ገብተውም እንዴት እንደገደሉት እየተሳሳቁ ሲያወሩ ሰዎች በመስማታቸው በጥቆማ የኡማያ የተቃጠለ ቅሪተ አካል ተገኘ። ገዳዮቹም በፖሊስ ቁጥጥር ስር ዋሉ። ከአምስቱ አንዱ ዕድሜ ልክ ሲቀጣ፣ ሌሎቹ በሰባት ዓመት ጽኑ እስራት እንዲቀጡ ተፈረደባቸው። ታዲያ ከጊዜ በኋላ ይህ ዋሻና ዋሻውን አልፎ የሚገኘው መንደር የበርካቶችን ቀልብ መሳብ ጀመረ። ብዙዎችም በዚህ ዋሻና መንደሩ ላይ ጥናት ማድረግን ጀመሩ። ታዲያ ከቦታው ላይ እየወጡ የነበሩ መረጃዎች ዓለምን የሚረብሹ ነበሩ።

ከተመራማሪዎቹ መካከል የተወሰኑት ይህ ስፍራ ከሴጣን ጋር የተቆራኘና የሰው ደም እንደ ውሃ የሚፈስበት እንደሆነ የጃፓን መንግስት እንኳን ቦታውን የማይቆጣጠረው ህግ ብሎ የሌለበት ዋሻውን እንዳለፋችሁ ስልካችሁ እንኳን ስራ የሚያቆምና የዓለም ካርታ ላይ ያልሰፈረ ስፍራ እንደሆነ ይናገራሉ። በተለይም ይህ ስፍራ ሁለት ፍቅረኞችን ውጦ ካስቀረ በኋላ ከፍተኛ ጥናት ተደርጎበታል። በጥናቱም የተገኘው መረጃ በእጅጉ የሚረብሽ ነበር። ሁለት ፍቅረኞች ለመዝናናት ኢዮናኪ መንደር ወደሚገኝበት ስፍራ ይደርሳል ይነሳሉ ታዲያ ፍቅረኞቹ ኢዮናኪ ዋሻን ሲያዩት እንደ ማንኛውም ዋሻ መስሏቸው ለማለፍ ወደ ውስጡ ይገባሉ። ረጅም መንገድን በጨለማ ውስጥ ከተጓዙ በኋላም ከዓለም ወደ ተነጠለው ኢዮናኪ መንደር ይገባሉ። ወደ መንደሩ ሲገቡም መንደሩ በጸጥታ የተዋጠ ሰው የማይታይበት፣ የድሮ ቤቶች የሞሉበትና አስፈሪ ነበር። እነሱም ፈርተው ለመመለስ ሲያስቡ አንድ ሰው ወደ እነርሱ ሲመጣ ተመለከቱት። እነሱም የአካባቢው ነዋሪ ነው በማለት ሊያወሩት ተጠጉት። ታዲያ እነዚህ ፍቅረኛሞች ሊያወሩ ሲጠጉ ይህ ሰው የደበቀውን መጥረቢያ አውጥቶ ወንዱን በቅድሚያ ባሰቃቂ ሁኔታ ይገድለዋል። በመቀጠልም ሴቷን ብዙ ካሰቃያት በኋላ ሕይወቷን ሊነጥቃት ችሏል። ተመራማሪዎቹ እንደሚሉት የእነዚህ ፍቅረኞች መኪና አሁን ድረስ በዚህ መንደር ውስጥ ቆሞ ይታያል። በዚህ መንደር ውስጥ አሁን ላይ የሚኖሩት ሰዎች ቁጥራቸው በእጅጓ አናሳ ነው። ምክንያቱ ደግሞ በመንደር ውስጥ የሚደረገው ባዕድ አምልኮ ነው። በዚህ ማህበረሰብ እምነት በየጊዜው ለጣዖቶቻቸው ሰው ያርዳሉ፣ ካልሆነም አቃጥለው ወደ አመድነት ይቀይራሉ። በተመራማሪዎቹ ገለጻ በዚህ መንደር ውስጥ ለባዕድ አምልኮ ግብር በአንድ ቀን ሰላሳ ሰዎች በአሰቃቂ ሁኔታ ተጨፍጭፈው ያውቃሉ። በዚህም የዚህ ማህበረሰብ አባላት ቁጥራቸው በእጅጉ እንደተመናመነ ይታመናል። ታዲያ ከዚህ መንደር ይልቅ ይህ መተላለፊያ ዋሻ በእጅጉ ታዋቂና አስፈሪ ነው። በዚህ ዋሻ ውስጥ ለምርምር የገቡ በርካታ ሰዎች ድራሻ ሰዎቻቸው ጠፍቶ ቀርተዋል። ለመሆኑ እነዚህ በርካታ ሰዎች የት ገቡ ለሚለው ምላሽን ለማግኘት ብዙ ተሞክሯል። ብዙዎች እንደሚሉት ወደዚህ ዋሻ ከተገባ በኋላ አስፈሪ ድምፅ ይመጣል። ጩኸቱም እየበረታ የሚሄድ ነው። እሱ ብቻ ሳይሆን መልካቸው የማይታይ ነገር ግን ሰው የመሰሉ ነገሮች በዋሻ ውስጥ እንደሚታዩ ለመመርመር እየሞከሩ ሰዎች ይናገራሉ። ይህ ብቻ ሳይሆን ፖሊሶች በሺህ የሚቆጠሩ ሰዎች በዚህ ዋሻ አካባቢ ራሳቸውን አጥፍተው እንደተገኙ ተናግረዋል። ራሳቸውን በዚህ ቦታ ላይ የሚያጠፉ ሰዎች በመጀመሪያ ለጉብኝት ብለው የመጡ እንደሆኑም ፖሊሶቹ ይናገራሉ። ታዲያ የጃፓን መንግስትም ይህንን ምስጢራዊ ዋሻና በውስጡ የያዘውን ሰይጣናዊ መንደር ከተቀረው ዓለም ለመነጠል በኮንክሪት ዋሻውን ዘግቶታል። ከዋሻው ርቆም ማንም እንዳልፍ በበር የተዘጋ ሲሆን አደገኛ እንደሆነና ሰዎች እንዳይቀርቡትም በትልቁ ተጽፎ ተለጥፏል። ታዲያ በመንግስት ደረጃ አደገኛ እንደሆነ ቢታወጅም አሁን ድረስ ብዙዎች ምን ምስጢር ይዟል የሚለውን ማወቅ ምኞታቸው ነው። በዚህ ቦታ ታሪክ ላይ በርካታ ፊልሞች ተሰርተው ለእይታ በቅተዋል። እናንተስ ስለዚህ ስፍራ ምን ውዴ፣ ዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ፣ ሁሌም አዲስ።